ውድ የሪያሊቲ ሚዲያ ተከታታዮች እንዴት ሰንብታችኋል? በዛሬው ዝግጅታችን የምንዳሰው ጅማ ከተማ ነው። ጅማ ከተማ፣ የምዕራብ ኢትዮጵያ ውብ ምድር፣ የቆንጆች ሀገር፣ የጥሩ ቡና ጣዕም መገኛ፣ እንዲሁም የባለቅኔው የከድር ሰተቴ ሀገር ጅማ ጅማ በተለይም በ19ኛው መቶ ክፍለ ዘመን ከሌሎች ከኢትዮጵያ ውጭ ከሚገኙ ሀገራት ጋር ዲፕሎማሲያዊ ግንኙነት ታደርግ እንደነበር ታሪካዊ ዳራዎች ያስረዳሉ። ዝነኛውና ታላቁ አባ ጅፋር ያሉ ብልህ መሪዎች የሚያስተዳድሯት የነበረች አረንጓዴ የምዕራብ ኢትዮጵያ ውብ ከተማ ነች። ዛሬ ላይ ይኑር አይኑር ባላውቅም በደርግ ጊዜ የከተማ አውቶቢስ የነበረባት ከተማም ነበረች። ከአዲስ አበባ ቀጥሎ ትልቋ ከተማ ጅማ ነበረች። ጅማ በቡና ምርቷ በጣም የምትታወቅ ከተማ ስትሆን የቡና ነጋዴዎች ዋና መናኸሪያም ነበረች። ሌላው በጅማ የንግድ ቤቶች፣ ሆቴሎች፣ መዝናኛ ስፍራዎች በብዛት ይገኛሉ። ከተማዋ ወደ አጋሮና በደሌ፣ አዲስ አበባ፣ ቦንጋና ቴፒ መሳሰሉ መግቢያና መውጫም ጅማ ከተማ ነች። ጅማ በደርግ ጊዜ የንግድ ብቻም ሳትሆን የፖለቲካም ከተማ ነበረች። በተለይም ስለ ጅማ ሲነሳ በደርግ ዘመን ስለነበረው ከድር ሰተቴ ይወሳል። በጅማ ከተማ በ19 ሰባዎቹ እጅግ ደፋር ተናጋሪ ስለነበረው ከድር ሰተቴ ማንነት ወቅቱ በጅማ ይኖሩ የነበሩ በርካታ የከተማ ኖሮች በደንብ እንደሚያውቁት ይናገራሉ። ከድርን ብዙዎቹ ፈፌ ነው ብለው ቢሉትም እሱ ግን የሚናገረውን ነገር አስበው መናገር ማስተላለፍ የሚፈልገውን መልእክት ጣርና ጠንካራ በሆኑ ቃላት መናገር ኢላማውን በፍጹም የማይስት ጠንካራ ተናጋሪ ነበር። በተለይ ንግግሮቹ የደርግ አገዛዝን አስከፊነት ከመግለጽ አንስቶ በጅማ ከተማ የደርግ ባለሥልጣናትን እነሱ ባሉበት ፊት ለፊት በትችትና በከባድ ሲናገራቸው እንደነበር በዚያን ጊዜ ጅማ የነበሩ ሰዎች ይመሰክራሉ። በተለይም በህዝቡ ዘንድ ወይም ህዝቡ መናገር የሚፈራቸውን ነገሮች የታፈኑ እውነቶችን በአደባባይ የተነፍሳቸው ነበር። በዚህ ንግግሩም የተነሳ በርካታ ጊዜ ለእስር ተዳርጓል። የሚገርመው ከድር ሂሶቹ እና ትችቶቹ ሁሉ በግጥም የሚቀርቡ ነበሩ። ሀሳቡን ሲሰነዝርም ተጨባጭ ሁኔታዎችን መሠረት በማድረግ ልክ እንደ ሼህ ሁሴን ጅብሪል ትንቢታዊ በሚመስል መልእክትም ይናገር ነበር። ለምሳሌ በሀገራችን የነበረውን ድርቅ አስመልክቶ በ1977 እንዲህ ብሎ ገጥሞ ነበር አንድ እንጀራ ለሰባት፣ በሰባ ስምንት አንድ እንጀራ ለስምንት፣ በሰባ ዘጠኝ አንድ እንጀራ ለዘጠኝ፣ እሱም ኖሮ ቢገኝ በሚል ገጥሞ ነበር። የኢትዮጵያ ሰራተኞች ፓርቲ ኢሰፓ በ1977 ከመስረቱ በፊት የነበረውን የኢትዮጵያ ሰርቶ አደሮች ፓርቲ አደራጅ ኮሚሽን ኢሰፓኮን እንዲህ ብሎ ነቅፏል። ኢሰፓኮ ባዶ ባኮ። ከድር ይህን የተናገረበት ምክንያት ኢሰፓኮ ይሰጣቸው የሰጣቸው ተስፋዎች ሁሉ ባዶ መና መሆናቸውን ለመግለጽ ነበር። በሌላ በኩል ደግሞ ከድር የማርክስና ኤንግልስ ፎቶዎች በብዛት ተለጥፎ በነበረበት በዚያን ጊዜ እንዲህ ገጥማል። የሶሻሊስት ስርዓትን ከመከተሉ አንጻር የደርግ ስርዓት በየቦታው ይለጥፍ እንደነበር ይታወሰ አጀር ከድር ይህን አስተውሎ፣ በሁለት ፂማም በአንድ መላጣ መንጌ ባርቾ ስልጣን ላይ ወጣ። በጅማ በወቅቱ የደርግ ከፍተኛ ካድሬና ኢሰፓ አባል የነበረውን ጓዳ ጊዜ የተባለውን ሰው ፊት ለፊት አግኝቶ እንዲህ ብሎት ወርፎታል። ጓዳ ጊዜ ጓዳ ጊዜ እስኪ ሲማን እኛንም አንድ ጊዜ። ሌላ አጋጣሚ ጓዳ ጊዜ ጉቦ ሲቀበል እጅ ከፍኝ ተይዞ እስር ቤት ሲገባ ከድር የባለስልጣኑ መታሰር አይቶ በዚህ መልኩ ገልጾታል። ጓዳ ጊዜ እኛ ያመረጥን ለከፍተኛ ምናመጣ ዝቅተኛ። በወቅቱ የሰፓ አባላትና ከፍተኛ ባለስልጣናት ሰማያዊ ካኪኮትና ሱሪ ያደርጉ እንደነበር ይታወሳል። እጅሬ ምጻተኛው ከድር ይህን የጅምላ የሚነቅፍበትን አጋጣሚ ሲጠብቅ ቆይቶ በጅማ አንድ እርጉም የተባለ ባለስልጣን ሰማያዊ ካኪ ኮትና ሱሪውን እንደለበሰ ያገኘዋል። ወዲያው ከድር ፈጠን ብሎ ልብሱ አቀኛ፣ ውስጡ ጠንቀኛ በሚል ወርፎታል። አቀኛ ያለው ምንም ሕይወት የሌለውን ካኪ ኮትና ሱሪ ሲሆን ጠንቀኛ ያለው ክፉን ባለስልጣን ነው። የከድር ግጥሞች አንዳንዴ ውዳሴ መስለው ነገር ግን በውስጣቸው ምጸትን እና የሰላ ትችትን የያዙ ናቸው። ለምሳሌ የጅማ ከተማ የሰፓዋና ጸሐፊ የነበረውን ተሰማ በላይም እንዲህ ብሎት ነበር ተሰማ በላይ ከሁሉ በላይ ብሎ ቢያወድሰውን፣ በሌላ አጋጣሚ ከድር ታስሮ ጓድ ተሰማ እስረኞቹን እየጎበኘ ያለ ከድር እስረኞች ወደ ውጭ አጮልቆ በሚያዩበት የእስረኞች ክፍል ድምፁን ከፍ አድርጎ ተሰማ በላይ ወይ ፍቺ ወይ ቺቺ። ይህ ከድር መልእክት ወይ ቺቺ ብሎ ሲል ባለ ስልጣን ወይ ፍታኝ አሊያም የዩጎዝላቪያ መሳሪያ በሆነው በወቅቱ ይታወቅ በነበረው በቺቺ ጠጣኝ ወይም ግደለኝ እንደማለት ነው። ጅማ አስተዳዳሪ የነበረውን በጋሻው አታ ላይ የተባለውን የሰፓ መኪና የኋላ በር ቦዲጋርዱ ተከፍቶለት ልክ እንደወረደ ከድር ፊት ለፊት አይቶት ባለስልጣኑ እንዲህ አሉ፣ ጓድ በጋሻው አታ ላይ ብለናል፣ ዙፋኑ ሰማይ ላይ። ጓድ በጋሻው ለእሱ የማይገባ የለበጣ አድናቆት መሆኑን ወደ ወቅቶት ወደ ከድር እጁን እያመለከተ ናናናና በሚል ወደ ሱ እንዲመጣ አዘዘው። ከድርም እንደተጠራ ፈጠን ፈጠን እያለ በመሄድ አቤት ጌታዬ ብሎ ልክ እንደ ወታደር ሰላምታ ሰጠ። ጓድ በጋሻውም ለመሆኑ ብድነ ጤናመ አላረጋገጥኩም ጌታዬ ያለ ቆይን አረጋገጥ ላሉ ማለት ጓደ በጋሻው አታል አዲስ አበባ ማኖል ሆስፒታል ሄዶ ተመርምሮ ውጤት እንዲመጣ በሚል ከአንድ ፖሊስ ጋር ላኩት። ጀረ ከድር ከፖሊሱ ጋር ጥሩ ወዳጅነት ፈጥሮት አዲስ አበባ በከድር ወጪ ፖሊሱ እስኪሰክር ከተጋበዘ በኋላ ከድር የፖሊሱን ጥንብዝ ብሎ መስከረ አስተውሎ ወደ ያዙት አልብርግ የፖሊሱን ልብስ አስወልቁ ለራሱ ከለበሰ በኋላ የራሱን ደግሞ ለፖሊሱ አልብሶ በጠዋቱ አልጋ ያዙበት ጥበቃ ሰራተኛ እንዲረዱት በመጠየቅ ፖሊሱ እኔ አይደለሁም እብድ እሱ ራሱ ነው እብድ እያለ ብጮህም ሰሚያቶ ከድር ከሰዎቹ ጋር ደጋግፎ አማኑኤል ሆስፒታል አስረክቦት ወደ ጅማ ተመለሰ። እዚያም ለጅማ ፖሊሶች ንገሩት ላለቃችሁ ፖሊሱ ነው እብድ ብለው እኔን ለቀውኛል፣ ጤናማ መሆኔን አረጋግጥ አለ። ይሁንና ያ ፖሊስ በከድር ጮልነት መታሰሩ ተረጋግጦ ቢፈታም ትንሽ ወሰድ የሚያደርገው እብድ ሆነ። የፖሊሱን መቀየብ የሰማው ከድር እንዲህ ብሎ ገጠመ። ኖረናላ እብድ መስለናቸው አላወቁም ለካ ሌላ እንደምናሳብድላቸው። በአንድ ወቅት የደርግ አየር ወለዶች በጅማ ከተማ በምሽት ተሰብስበው እየሄዱ ይሰጣቸው ለማ ቦታ ሲደርሱ ከድር ከፊት ለፊታቸው ድንገት ብቅ በማለት የልጆች መጫወቻ አርተፊሻል ሽጉጥ ከኋላ ወጡ፣ እንዳትበላሽ ሁልሽም እጅ ወደ ላይ ይላቸዋል። አየር ወለዶቹ በወቅቱ ወያኔ ጅማ ከተማ ገባች ገብታ ነው በሚል ተደናግጦ፣ ሁሉም እጃቸውን ወደ ላይ ያነሳሉ። ነገር ግን ከወታደሮቹ ኋላ አንዱ ወደ ከድር ጠጋ በማለት እንጣጥ ብሎ በጫማ ጥፊ ከድር የያዘውን ሽጉጥ ከነጁ ሲመታው፣ ከድር ወደቀ። በዚህን ጊዜ ወታደሮቹ የተፈራረቁ ከድርም በተኛበት ሲመቱ ፋሽ ፍሽ አንቺም ትፋሻ ፋሻ ያለሽ በጊዜሽ በሚል ምናልባትም ወያኔ ቤገባ የሚደርስባቸውን መከራ በትንቢት መልክ ገልጦታል። ይህም አልቀረም ልክ ነው ወያኔ በ1983 ዓ ም ሲገባ የደርግ ወታደሮችን በያሉበት የያዘ እየረገጠ ይፈሻፍሽ እንደነበረም ይህ የታሪክ አጋጣሚ ሆኗል። ይሁን እንጂ በመሳሪያ ለመግደል በማሰራራት በሚል ክስ ሲቀርብበት ለፍርድ ቤቱ እንዲህ በሚል የማምለጫ ግጥም ገጥሟል። ክቡር ፍርድ ቤት የተከበሩ ዳኛ፣ እኛል ነው ለፉገራ፣ እነሱ የሚሉት የመግደል ሙከራ። ማለት ዳኛውን አስተዛዘብ። ዳኛው ምህረት ተደርጎለት ተለቋል። በደር ጊዜ ብዙ ሰዎች ማንኛውም ጉዳይ ለማስጨረስ ወደ ቀበሌና ወረዳ በሚሮራቱበት ጊዜ ከድር የህዝብ መዋከብ ካስተዋለ በኋላ ቀበሌን ፈረመ ወረዳን ፈረመ አላህ ካልፈረመ ጉዳዩ ከረመ በማለት ግጥሙ ነበር። አጠቃላይ ከድር እጅግ አስገራሚ ግጥሞች ነበሩት በወቅቱ ደርግ በነጭ ሽብርና ቀይ ሽብር በሚል ከኢያፓ ጋር በነበረው የመገዳደር ሁኔታ ይህንን ገጥሞ ነበር። በነጭ ሲያሸብሩ ቀይ ሸበራቸው፣ ወጣት ሲረሽኑ አልቆ ጥይታቸው፣ ካልሆነ ወዳጅ ነው መጪው ጠላታቸው። ደርግ የሚቃወሙትን ሁሉ እየረሸነ በመጨረሻ ወዳጆቹ ትንሽ ካፈመገጡ እንደማይመራቸው ያመላከተበት ግጥም ሁሉም ኢትዮጵያዊ ትቅደም በማለት ልታይ ልታይ በሚልበት በዚያ ዘመን የህዝብ ሁኔታ ባንክ ከታተል የነበረው ከድር እንዲ ብሎ ገጥሟል። ኢትዮጵያ ትቅደም አላችሁ ጫማ ቀየራችሁ፣ ኢትዮጵያ ትቅደም አላችሁ ልብስ ቀየራችሁ፣ ኢትዮጵያ ትቅደም አላችሁ ጫማ ቀየራችሁ፣ አቤት ወጋችሁ፣ ኢትዮጵያ ተረስታ እናንተ ቀደማችሁ። በማለትም ነው ወቅቱ የነበረው ሁኔታ ገልጾታል። ሌላ አጋጣሚ እየፎከሩ ወደ ጦር ሜዳ የሚተማውን ሰራዊት እንዲህ ብሏል። ሚሊሻ ሲሄድ በፎከራ ሲመለስ በወኮላ። ማለትም ሰራዊቱ ከሄደ በኋላ ተመቶ መምጣቱን ለማመላከት የገለጸው ነበር። ስለ ኢትዮጵያ ሕዝብ በስርዓቱ ይደርስበት የነበረውን ስቃይ በዚህ መልኩ ተናግሯል። በህዝቦቿም መከራ ሆነች አገር ሆነች በቤተ ሙከራ። አለ ባለቅኔ ነው ከድር ቢተኮስ ቢፎከር እኛ ምናገባ፣ ሰተት ብለን ገብተን ሰተት ብለን ወጣን በማለት ተናግሮ ነበር። በአንድ ወቅትም አንድ ግለሰብ ማለትም አንዳንድ ሰዎች ሌላው ላይ ተረማምደው እነሱ ሀብታም የሚሆኑበትን ሁኔታ እንዲገልጽ ነው። ሸረሪት አይደለም ወይ አባጨጓሬ፣ መራመድ በሰው ላይ የተማርካ ጅል በማለት በሌላ ላይ ተረማምደው ሀብት የሚያፈሩ ሰዎች ይወርፋሉ። እስክንድር የሚባል ወዳጁንም ለቅሶ ባለመድረሱ በዚህ መልክ ተናግሮ እንዳቀየመው አድርጓል። እስክንድር ስዩማቸው ቀሪ ቤተሰቦች ደህና ናቸው፣ አያት መሞታቸውን ሰምተን አዘንላቸው፣ ደጉ ፈጣሪ ጀነት ያስገባቸው በማለትም አስተዛዝቦታል። በወቅቱ ፖሊስ ያለምንም ፍርድ ቤት ትዕዛዝ ወጣቱም ከየቦታው እየለቀመ ስቃይና ቶርች አደርግ የነበረበት ሁኔታ እንደነበረ ይታወቃል። ከድርም ይህን ያስተዋለው ፖሊሶችን ወይም በወቅቱ የነበሩትን መርማሪዎች በዚህ መልኩ ሩ ጓድ መርማሪ የእውነት ተጠሪ፣ ጓድ መርማሪ ሐሰት መንጣሪ፣ ሀቅ እስኪወጣ ገልብጦ አሳሪ፣ ገርፎ አጣሪ፣ ገድሎ ጠርጣሪ በማለትም ከድር የፖሊስን ወይም የምርመራ ሁኔታ በዚህ አይነት ሁኔታ ተናግሮት ነበር። አጠቃላይ እንግዲህ ባለቅኔው ከድር ሕዝብ መናገር እየፈራ ወይም ሀሳቡን መግለጽ እየፈራ የሚያፍናቸው እውነታዎች ሁሉ አደባባይ ራሱም ሳይሳሳ ይናገራቸው እንደነበር፣ በአጠቃላይ ከድር መሞትም መንስኤ የሆነ ድፍረት በድፍረት መናገሩ እንደሆነ ከድርን የሚያውቁ ሰዎች ይገልጻሉ። በሌላ አጋጣሚ ስለ ከድር ያገኘነው መረጃ ደግሞ ታይዘን እናቀርባለን። እስከዚያም